አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ደህና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ እኔ ደህና ነኝ አልሐምዱሊላሂ። እንደምን አደራችሁልኝ? እንዴት አረፈዳችሁልኝ? ከእኔ ጋር ሁሉ ሰላም ነው፣ ላክ ልምድ ሹክር። በአዲስ ነገር ከች ከች ከች ብያለሁ በወሎ ፈረስ። አሁን እንግዲህ ላይክ ሸር፣ ሰብስክራይበር እረሳ እያልኩኝ አበረታቱኝ። ጉድ አምስት ሺህ በቃ አምስት ሺህ ሲያስገቡኝ በቃ ኬክ እንዲቆርስ ማለት ነው። እና ዛሬ በአዲስ ነገር ከች ብያለው ማለት ነው። ሳይድ ስለ ሳይድ እና ስለሀዩ እንደዚሁም ደግሞ ሱመያ ያለችበት ሁኔታ ልነግራችሁ ነው የመጣሁት። ለምን እንዴት የምትሉኝ እህቶች አላችሁ። ትዋሽናለሽ፣ አንቺ እንዴት ልናምንሽ እንችላለን፣ ምናምን የምትሉ ሰዎች አላችሁ። እኔ ሌላ ቻናል እየተከታተልኩ ስለሆነ ነው የምዘግብላችሁ። ሶ ለምን ብትሉኝ ሱመያ አብራው የሰራችሁ ልጅ የሀዩ ጠበቃ ነው። ዋና ዋና የሀዩ ጓደኛ ነው። ሀዩ ሸርት አደርግለታል የሱን ቻናል። የሚገርማቸው ነገር ማለት ነው ቤተሰባቸው ሱመያ ጋር ሱመያ አብረው የሰራችሁ ልጅ ዩሱ የሚባለው ልጅ ማለት ነው። ዩሱ የሚባለው ልጅ ዩሱ ቡራ የሚባለው ልጅ አማርኛ እንደውም በደንብ አይችልም ማለት ነው እያለ ትናንት የመጣ ላይ ማለት ነው። እና እንግዲህ ያዩ ጓደኛ ነው፣ ሸርት አድርግልሳለች አናሉ። ምን ያህል ምን ያህል ድራማ መሆኑ ማለት ነው። ሱመያ ይሄን ያህል ምን አንቀጭቀዣ ብላችሁ ታስባላችሁ? እኔ አከብራት አለው። የልጆች እናት ናት፣ ጠንካራ ሴት ናት፣ የኛ ተምሳሌት ነች። በስደት ላይ ብዙ ነገር አሳልፋለች። ነገር ግን ይህ ነገር ግን እንደዚህ እንደዚህ ፈታ ዘና ትላለች ብላችሁ ታስባላችሁ? ተጣልተው፣ ሙስተሂል ሙስተሂል ማለት ነው። ሙስተሂል እኔ በቃ ስለገባኝ ነው። እናንተ ገና አልገባችሁም፣ በቃ ገና አልነቃችሁም። ድራማ ነው፣ በቃ ይሄ ድራማ ነው። መጨረሻውን አንድ ቀን እናውቀዋለን ማለት ነው። ልክ እንደ አብርሽ እና እንደ ሩታ ማለት ነው። እነሱ ካሁን በፊት እንደዚህ ሲጫወቱብን ሲጫወቱብን መልሰው እንትን ብለውናል ማለት ነው። እና እንግዲህ እኔ እንደተረዳሁት እንዳየሁት ከሆነ ያልጅየው ቡራ እንትና የሱ ቡራ የሚባለው ማለት ነው እሱ እንግዲህ ከሱመያ ጋ ቪዲ ሰርቶ ነበረ። ሀረር ስትሄድ ተቀብሏት ድንገት አግንቷት አግቷት ነበር ማለት ነው። ማን ነገረ መምጣት የምናምን ብላ ስትቆጣው ነበረ። ነገር ግን ከዛ በኋላ ቪዲዮ ከሰሩ በኋላ እየተዝናናች ነበረ። ሀረር ሂዳ ለአሞራ ስጋ እያበላች ነበረ። ልጆቿን ይዛ እየተዝናናች ነበረ። ነገር ግን አሁን መቶ ካሳገታት በኋላ እንግዲህ ጠፋችኝ አለ ማለት ነው። ጠፋችኝ ሱመያ ብሎ እያለ መጣ። የመችም ታውቃላችሁ የነሱ ነገር ነው የሚቀርማቸው እና እያለ መጣ ማለት ነው ሱመያ ለማን እንዲያሳገታት መናገር አለበት። አዩም ተናግራለች ከጓደኞቿ ጋር በነበረበት ሰዓት እኛ የምንፈልገው ልጆቹን ነው። ሲሄድ የሚንከራተተው እኮ ለልጆቹ ብሎ ነው እንጂ ሱመያ ፍለጋ አይደለም። ስለዚህ ልጆቹን ሰተን እንደፈለገ ይዝለል፣ ባህል የማድቦ ይቀመጥ። በቃ ሲሄድ ምን በላው ምን ዋጠው ብላለች ማለት ነው። እና ይሄ ነገር ደግሞ ድራማቸው መሆኑ በጣም ያስታውቃል። ሁላቸውም ሁለት ሶስት ቻናል አላቸው የሚገርማቸው ነገር። እና እየሸቀሉብን እንጂ ማለት ነው። አብረዋቸው የሚሰሩት ሁሉ ሁለት ሶስት ቻናል አላቸው ቻናላቸውን እያሳደጉ ነው። የኔ ቤጤ ደግሞ እናንተ እውነት መስሏችሁ ከልባችሁ ታዝናላችሁ። ግን እነሱ ከልብ የተጣሉ መሰላችሁ? አይ ነው ሄደ ጎንደር። ጎንደር የሄደው ደግሞ ሱመያን ሊያመጣ ነው። ለምን ሄደ? ብዙ አም ስለቆያት ቤተሰብ ሳታይ ቤተሰቦቿን አየች። እሱም ሄዶ አባቷም ስለሞተ ደረሰና በዛው አብረው መጡ አዲስ አበባ። አዲስ አበባ ከመጡ በኋላ ትንሽ ዘና ዘና ወደ ማን ፓርክ ነው ምናምን አዝናናትና ና፣ ከዛ በኋላ ደግሞ ተያይዘው ሄዱ ማለት ነው ወደ ሀረር ሀረር ድሬዳዋ በቃ አዝናናት ማን ሰይድ አለ ሰይድ እንዴ ሄደ ብላችሁ ሳስባላችሁ እናንተ ሱመያ ብቻዋ እንዴ ሄደች ሁለት ልጅ ይዛ አረ እናንተ እንዴ ከአንድ ቦታ አንድ ቦታ መፍለክለክ የማይችልበት እዛ ላይ እያወቃችሁ እያወቃችሁ የአየሩ ሁኔታ እንዴት ብቻዋን ሄደ ብላችሁ ታስባላችሁ? ሰይር ነው እያዝናናት ያለው መጀመሪያ ማለት ነው። ሶ ራሱ የተደበቀው ደግሞ አቆ ነው። በሌላ ቻናል እኔ አይቸዋለሁ ማለት ነው። አዳማቱ በሚል ዩቱብ ላይ አይቸዋለሁኝ ማለት ነው። እንግዲህ ካመናችሁም ከለምናችሁም፣ እና እውነት እውነቱን ቀጭ ቀጭ ነው። ድራማ ነው። ነቅተናል። ሊጫወቱ እኛም እየተዝናናንባቸው ነው ማለት ነው። አንዳንድ ጊዜ ከኛ የማይጠበቅ ነገር ይኖር ይችላል። ምክንያቱም አንድ ሙስሊም በትዳሩ ላይ እንደዚ ማረት ወይንም በቃ እንደዚህ ሁኔ ወላሄ እንደዚህ፣ ወላሄ እንደዛ የማባሉ ነገር ትንሽ ከባድ ነው ብዬ አስባለሁኝ። እንጂ ምን አገባንኛ ማለት ነው። ምን አገባንኛ ያሳዘነችን ልጅ ይዛ ተንከራተተች የሚለው ነገር ሰይድ ጎዳስ፣ ህሊናዋን ጎዳስ፣ ስነልቦናዋን ጎዳስ በሚለው ነገር አዘን እንጂ በሌላ ነገር አይደለም ማለት ነው። ስለዚህ እኛ የሚያስጨንቀን ነገር ያ ነው። የልጆች እናት ነች፣ በስደት ብዙ ነገር አሳልፋለች የሚለውን ነገር ነው ማለት ነው እና ሰይድ ጎንደር ላይ አልጠፋም። ሁለተኛ ጎንደር ላይ ጠፍቷል ብላ አገር ለማንቋሸሽ የሞከረችው ነገር ስሙ እያጥሩ አይደለም። አገሯን እንደዚህ እንትን ለማለት የሞከረችው ነገር አጋች ናቸው እንዴ? ኖ አይደሉም፣ እንግዳ ተቀባይ ናቸው፣ እንዳውም ማለት ነው ጎንደሬዎች። ስለዚህ ያንን ነገር ማድረጓ ግን ትንሽ ከባድ ነው፣ ዝም መባል የለባትም ማለት ነው። እና እኔ ማንም ጥላቻ የለብኝም። ጥላቻ አለብሽ ሱመያ ብላቸው የምታስቡ ሰዎች ስህተት ነው። እኔ ማንም ጥላቻ የለብኝ፣ ነገር ግን ስህተት ካየሁ ይሄ ስህተት ነው፣ ይሄ ትክክል ነው። ሁለተኛ ባለ ትዳር ነች፣ ሁለተኛ ትዳሪን አልፈታሁም ብላለች። በዛሰዓት ሰአት እንደፈለገች የመዝለል መብት የላትም ማለት ነው እንደ ሸሪያ። ስለዚህ ልጆቿን ሰውን ይዛ መንከራተት የለባትም። አደጋ እንዳይደርስባት እገታም እንዳይደርስባት ተሰትራ መቀመጥ ያለባት እሷ አንቺ እንደ ልቧ እየሄደች ከታገተ በኋላ ምንድን ነው የሚፈጠረው ማለት ነው። ስለዚ አሁን አዩ ተሳግታት ዩሱ እንግዲህ እንደተናገረ ዩሱ ቦራ እንደተናገረው እንግዲህ ጠፍታኛለች ብሏል ማለት ነው። ለምን እንዴት ጠፋቸው የሚለውን ነገር ደግሞ እያደረ እንከታተላቸዋለን። ምን እንደሚከሰት አላቅም። ቪዲዮ ትሰራለች አትሰራም፣ እንግዲህ ሰይድ ይመጣ ላይመጣ የሚለውን አብረን የምናየው ይሆናል። ነገር ግን ይሄ ድራማ ነው ራስ በራሳቸው የተያያዘ ነገር ስለሆነ ማለት ነው። ስለዚህ አትጨናነቁ። ሀባይ ውድ እና የተከበራችሁ የቻናል የቤተሰብ ላይክ ሸር ሰብስክራይብ አድርጉ። ጉዞ ወደ አምስት ሺ በቃ ሰብስክራይብ እያደረጋችሁኝ ማለት ነው። ሰላም ለሀገራችን ይሁን። አሰላሙ አለይኩም ራህመቱላሂ ወበረካቱ።